ሚድሮክ ኢንቨስትመንት ግሩፕ ስር ከሚገኙ ኩባንያዎች መካከል ሪሪ ፕሮጀክት ዴቨሎፐርስ ኩባንያ አንዱ ነው። ኩባንያው የመኖሪያ ቤትን ጨምሮ ለተለያዩ ህንፃዎች የማስዋቢያ ምርቶችን በማምረት ለገበያ ያቀርባል። ከሰሞኑም አዳዲስ ምርቶቹን ከማስተዋወቅ ባለፈ ምርቶቹ ስለሚያስቀሩት የውጭ ምንዛሬና ስለ ዋጋቸው ተመጣጣኝነት የተለያዩ ሀሳቦች የተነሱበት ፓናል ውይይት አካሂዷል። ባልደረባችን አጥናፍ አበራ በዚህ ጉዳይ ላይ ጥንቅር አለው፣ እንደሚከተለው ያቀርበዋል ክብራትና ክብራን ተመልካቾቻችን ሚድሮክ ኢንቨስትመንት ግሩፕ እንግዲህ ከአርባ በላይ በሚሆኑ ኩባንያዎች በሀገራችን በስራ ላይ ይገኛል። ከነዚህ ኩባንያዎች አንዱ ደግሞ ሪሪ ፕሮጀክት ዴቨሎፐርስ ፒኤልሲ አንዱ ነው። በዚህ ፒኤልሲ ወይም ደግሞ በዚህ ኩባንያ ስር እንግዲህ ለመኖሪያ ቤቶችና ለተለያዩ ህንፃዎች የማስዋቢያ ምርቶችን በማምረት ነው በስራ ላይ የሚገኘው። ባለፉት አመታት ሲያመርታቸው የነበሩ ምርቶችን ጨምሮ ዛሬም ደግሞ አዳዲስ ምርቶችን ወደ ገበያ ማቅረቡን ነው ያስተዋወቀው። ከዚሁ ጋር የተያያዘ መረጃ እየነገርናችሁ ቆይታ እናደርጋለን። አብራችሁን ቆዩ። እሺ በጣም አመሰግናለሁ። ፈቃደኛ ስለሆነ ሪሪ ፕሮጀክት ዲቨሎፐር ምንድን ነው የሚያመርተው? ሪሪ ፕሮጀክት ዲቨሎፐር በሚድሮክ ኢንቨስትመንት ግሩፕ በማይኒንግ ክላስተር ስር የተደራጀ ኩባንያ ነው። የግንባታ ፊኒሽንግ እቃዎች ያመርታል። አራት አይነት እቃዎችን ያመርታል። የመጀመሪያው እቃ ኤስፒሲ ወይም ስቶን ፕላስቲክ ኮምፖዚት የምንለው ከሰባ ፐርሰንት የተፈጨ ዶሎማይት ወይም ካልሽየም ካርቦኔት ከፒቪሲ ጋር በማዋሃድ የሚሰራ ፍሎሪንግ ማቴሪያል ነው። ሁለተኛው ከእሱ ጋር አብሮ የሚሄድ ዘኮሎ ወይም ስከርቲንግ የምንለው ነው። ሶስተኛው ፕሮዳክት ዩቪ ቦርድ እንለዋለን እኛ ለኪቺን ለዎሽሩም ወይም ደግሞ ለክላዲንግ ለግርግዳ ማስዋቢያ የምንጠቀመው ነው። አራተኛው ደብልዩ ፒ ሲ ይባላል። ለኢንቴሪየር ዲዛይን፣ ለኮሎኖች፣ ለቲቪ ስታንዶች፣ ለኦፊሶች ለተለያየ ቢሮዎችን የተለያየ ገጽታ ናቹራል ኤፌክት እንዲኖራቸው የሚያደርግ ፕሮዳክት ነው። እስከዛሬ ድረስ ሲመረቱ የነበሩ የማስዋቢያ ምር ምርቶች አሉ፣ በእናንተ ኩባንያ በኩል አሁን ደግሞ የተጨመሩ ሌሎች ምርቶች አሉ። እስኪ ስለ እነሱ ይንገሩ። ከዚህ በፊት ያልነበሩ አዲስ የተተዋወቁ ምርቶች ሁለት ናቸው። አንደኛው ዩቪ ቦርድ ለክላዲንግ ለግርግዳ ማስዋቢያ የምንጠቀምበት ነው። ሁለተኛው ደግሞ ለኢንቴሪየር ዲዛይን የምንጠቀምበት ወይም ደግሞ ለኮርነሮች ላይ ቤቶች፣ ኦፊሶች ላይ ለማስዋብ የምንጠቀምበት ደብልዩ ፒሲ የምንለው ፕሮዳክት ነው። ስለዚህ ሁለቱ ፕሮዳክቶች ዛሬ በይፋ ላንች ሆነዋል። ዩቪ ቦርድ የምንለው ማቴሪያል እና ደብልዩ ፒሲ ለግድግዳ ክላዲንግ የምንጠቀማቸው ማቴሪያሎች ናቸው። በተለምዶ በቀለም ከምናስውበው ተጨማሪ ሞደርን የሆነ ሉክን የሚፈጥሩ ማቴሪያሎች ናቸው። ዩቪ ቦርድን ስንመለከት ከስሙ እንደምንነሳ ፒቪሲ ኤስፒሲ እንዲሁም ኤምዲኤፍ በአንድ ላይ በመቀናጀት በአልትራቫዮሌት ሬ ኮንትሮል ሲስተም በዛ የሚመረት ፕሮዳክት ነው። ደብልዩ ፒ ሲ ደግሞ የምንለው ማቴሪያል ምንድነው? ነው የእንጨት ፋይበር እና ፕላስቲክን አንድ ላይ ያዋሃደ ሲሆን ይሄኛውም ተጨማሪ የሆነ ናቹራል የሆነ ሉክን የሚፈጥር ለግድግዳ የምንጠቀመው የማቴሪያል አይነት ነው። ኤስፒሲ የወለል ጌጥ መስሪያ ነው። ከእንጨትና ከስቶን ማቴሪያል እና ከፕላስቲክ ማቴሪያል ውህዶ ነው የሚሰራ ሲሆን ካራክተሩ ደግሞ የእንጨት መልክና የድንጋይ መልኮች እንዲኖሩት አድርጎ የሚሰራ ማቴሪያል ነው። የውበትን ቫሊዩ ያመጣል። ከዛ ባሻገር ደግሞ ጥንካሬን ያመጣል። ከዚህ በተጨማሪ የውሃ ወይም ደግሞ ሞይስቸር ሬዚስተንት የመሆን ባህሪ ያለው በአጠቃላይ ስፔሲፊኬሽኑ ይህንን ማቴሪያል ሴራሚክ፣ ፖርስሊን ማርብል፣ ግራናይት አንደኛ ቴክ ከባድ ከውጭ ደግሞ የምናመጣቸው በብዛት ፎሪን ከረንሲ የሚፈልጉ ነገሮችን የሚተካልን ነው። ዩቪ ቦርድ በአብዛኛው ከማርብል ጋር ተመሳሳይ የሆነ ቴክስቸር ስላለው አንደኛ የክብደቱም ላይት ዌይት ነው። ሌላ ደግሞ እርጥበትን መቋቋም ይችላል። እንዲሁም ደግሞ የተለያዩ አይነት ለምሳሌ ከዚህ ፕሮፐርቲ የተነሳ ሻጋታዎች እንዲሁም ኬሚካሎችን መቋቋም ስለሚችል ተመራጭ ያደርገዋል። እነዚህን ማቴሪያሎች ለምሳሌ በሆስፒታሎች ላይ ልንጠቀም እንችላለን። ከንጽህና አንጻር እነዛ ቦታዎች ስፔሲፊክ ስለሚፈልጉ እንዲሁም ኪችን ኤሪያዎች ላይ መጠቀም እንችላቸዋለን። ከሌሎቹ የማስዋቢያ አይነቶች ምን ይለያቸዋል? ዋጋቸውስ ምን ያክል ተመጣጣኝ ነው? ሁለቱ አንደኛ፣ እንደ ሀገር ያለብን ችግር አለ። በቶሎ ጨርሶ ወደ ኢኮኖሚው ህንፃም ይሁን ሌሎች ነገሮችን የማስገባት ችግር አለብን። ያንን በትልቅ ድርሻ ይቀርፋል። አንዱ ይሄ ነው። ሁለተኛው ነገር ኢምፖርት ሰብስቲት ነው። ይሄ ፕሮዳክት ከዚህ በፊት ከቻይና ከኢንዲያ፣ ከቱርክ ነው ኢምፖርት የሚደረግ የነበረው። ስለዚህ 7 ፐርሰንት የሀገር ውስጥ ጥሬ እቃ ተጠቅመን ሰላሳ ፐርሰንት ብቻ ኢምፖርት ማድረጋችን ትልቅ አማውንት ፎሬክስ ወይም የውጭ ምንዛሬ ያድናል። ለኢኮኖሚውም የራሱን የሆነ ድርሻ ይሰጣል። ሌላኛው አድቫንቴጅ ምንድን ነው? ይህን የእኛን ፕሮዳክት ግን እስከ ሁለት መቶ ካሬ ድረስ በቀን መሰራት ይችላል። ይሄ ለአልሚዎች እንደ ሀገርም ኮንስትራክሽን ሴክተሩ ላይ ላለን ሰዎች ትልቅ ድርሻ አለው ብለን እናስባለን። ዋጋቸው በጣም ኮምፒቲቲቭ ነው። በእኛ ጥናት መሰረት የእኛ ፕሮዳክቶች ሌሎች ፕሮዳክቶችን በመጠቀም ፍሎሪንግ ከሚሰራ እነዚህም ፕሮዳክቶች በመጠቀም ቢሰራ የኮንስትራክሽን ኮስቱን ከ25 እስከ 30 ፐርሰንት ይቀንሳሉ። ጥራታቸው ምን ያክል አስተማማኝ ነው? ምን ያክል የተረጋገጠ ነው ማለት ይቻላል። ለዚህ ማሳያ የሚሆነስ ነገር ምን መረጃ ሊነግሩን ይችላሉ? ለዚህ ማሳያው እነዚህ ፕሮዳክቶች እንደ ሀገር የፕሮዳክት ሰርቲፊኬት ከኢትዮጵያ ተስማሚነት ምዘና ድርጅት ያገኘን ድርጅት ነው። ስለዚህ ምርቱ በኢትዮጵያ ተስማሚነት ምዘና ድርጅት መስፈርቶችን አሟልቶ ረጅም ርቀት ወስዶ ተፈትሾ ማረጋገጫ አግኝቷል። ሁለተኛው ነገር ይሄ ምርት ኮንሲስተንሲ ኖሮት አንድ አይነት ምርት ሆኖ በደንበኞች ጋር እንዲደርስ ሲስተም ላይ እንሰራለን። ኳሊቲ ማኔጅመንት ሲስተም ኢምፕሊመንት አድርገናል። ኢንቫይሮመንታል ማኔጅመንት ሲስተም ኢምፕሊመንት አድርገናል። ኦኩፔሽናል ሄልዝም እንደዛው ኢምፕሊመንት አድርገናል። እነዚህ ምንድን ነው የሚያገዙት የሚመረጡት ምርቶች በትክክለኛው ፓራሜትር በትክክለኛው ሂደት ሁልጊዜም አንድ አይነት ምርት እንዲሆን ጠብቀን የምናበርትበት ሂደት ነው። ለዛም ማረጋገጫው ስላሉን ደንበኞቻችን በጣም እምነት ይኖራቸዋል ብለን ተስፋ እናደርጋለን። ክቡራትና ክቡራን ተመልካቾቻችን የህንፃና እንደዚሁም ደግሞ የመኖሪያ ቤት የልዩ ልዩ ክፍሎች ማስዋቢያ ምርቶችን በተመለከተ ያደረስናችሁ መረጃ ይህን ይመስል ነበረ። እንደጠቀማችሁ ተስፋ እናደርጋለን ጤና